የሆነ እንትን ሲሉ ሁል ጊዜ እኔ እንደምላችሁ አዲስ ነገር ይዘው ነው የሚመጡት ብያችኋለሁ በተደጋጋሚ እንግዲህ ይቺ ሴትዮ ዛሬ ከታሰረችላችሁ ካሁን በኋላ ቢያንስ አንድ ሸክም ቀለለ ማለት ነው ዋናዋ ተላላኪ እነዚ ፊት ለፊት መጥተው አይደለም የሚጋፈጡት እነ አበበና ልያ የተባለችው ሴት ከጀርባ ሆነው ነው እነሱ ሰው የሚልኩ። ዛሬም እንደተለመደው እሷን ልከው እንግዲህ እጅ ከፍ እንጂ እንድትያዝ ተደርጋለች ማለት ነው። ድርጅት ውስጥ ይዛ እኔ ምን አይነት ህሊና ቢኖራት። እነዚህ ዛሬ የተያዙት ሁለት ልጆች ከእሷ ጋር አብረው የመጡት ልጆች በጣም የሚገርመኝ ነገር ከየት እንደሚያመጧቸው አላውቅም። እንግዲህ የእነሱ ሰዎች የነ ሊያ የተባሉት ሰዎች ሲለቀሙ ሲለቀሙ እስካሁን ድረስ እያያችሁ ነው። ስንት ሰው እንደተገኘ ስንት ሰው እንደታሰረ፣ በዚህ ጉዳይ ላይ ታቸው ልጆቹስ ምንም አይደለም ብላችሁ ታልፋላችሁ፣ ግን ዋናው ታርጌታችን የራሄል እናት ናት። የራሄል እናት ልኡል በምን ላገኛት፣ ምን አይነት ማስረጃ ይዬ እሷን ላሳስር? እያለ በተደጋጋሚ እያለ ነበረ። ዛሬ ደግሞ ፈጣሪ ሲያግዘው እንግዲህ ይሄው እጅ ከፍንጭ ምን አባቷ ፈልገ እዛ ድርጅት ውስጥ እንደመጣችሁ፣ እንግዲህ ማንም ፈልገን የመጣችሁ የአቤልን አጎት እንዴት ማታ እንዳንዴ ሲያጋልጣችሁ። ግን አያችሁ፣ ሰው መጥፎ ነገር አትስሩ፣ በጎ በጎ ነገር አስቡ የሚባለው እኮ በትክክል ይችን ወራዳ ሴት አሁን ዛሬ ከነ ልኡል ጋር ፊት ለፊት ያጋፈጣት እንግዲህ የራሷ እንትን ነው፣ የራሷ የስራዋ ውጤት ነው። በቃ እሺ፣ ካሁን በኋላ መታሰር አለብሽ ብሎ ፈጣሪ ከላይ እንትን አለባት። ይኸው በጣም ነው እኔ ደስ ያለኝ እንትኑ ስሰማ፣ በፈጣሪ ስም እንዴት እንደዘለልኩኝ ስመኝላት የነበረው ስለተሳካ ማለት ነው። ሁልጊዜ የራሄል እናት ታስራ ባሳየኝ፣ የራሄል እናት እንደዚሁ አያልኩኝ። ቢዘገይም ግን ቀኑ ደርሷል። ዛሬ እኔ ዛሬ ከማሯት እኔ አላውቅም የእውነት እንደዚህ እጅ ከፍንጅ ይዟት ልኡል እስር ቤት ገባች ካላለኝ፣ እኔ አላምንም። ምናባቷ ፈልገ እዛ ድርጅት እንደመጣች ልጆች ውስጥ ምንድን ናቸው ይዛቸው የመጣችው? የአቤል እናት ፊት ለፊት እኮ ነው የተገናኙት። የአቤል እናት ኦልሬዲ ከወንድሟ ጋር ትንሽ ባለፈውም ነግሬያቸዋለሁ፣ ብዙም አይደሉም ልኡል ደግሞ በመሃላቸው ያለውን ክፍተት ሁለታቸው ተወያይተው እንትን እንዲሉ ነበር የተገናኙት። ግን ይቺ ሴትዮ ደግሞ በመሃል መታ፣ ይሄው ነገሩን ሁሉ አበላሸችው። በስከ መጨረሻ እሷ ቅሊጦስ ቅሊንጦስ ነው ቅሊንጦስ ትገባለች ማለት ነው። የታባቷ ስራዋ ነው፣ የስራዋ የስራዋ ውጤት መጨረሻዋ፣ ይሄው ገንዘብ ስትሰበስብ በልጇ እንትን እየነገደች ያለች ሴት እኔ ግን በተደጋጋሚ ብያችኋለሁ። ይቺ ራሄል የተባለችው ልጅ በፍጹም የሞተች አይመስለኝም። ይቅርታ አድርጉልኝና እንደው አስቴር ምን አለች በሉኝ። በኋላ ይቺ ልጅ በህይወት ካልተገኘች እንደው እንደ እናት እንደ እንትን ስታስቡት እንደው ትክክለኛ ብትሞት ራሄል እናትየዋ እንደዚህ ትሆናለች ወይ? ምን አይነት ህሊና ቢኖራት ነው? የእናት አንጀት እኔ እኮ አልዋጥልኝ ብሏል። የእውነት ምንም ማመን አቅቶኛል። ይቺ ልጅ አለች ብዬ ነው ውስጡ የሚነግረኝ። አሁን እነ ልኡል በደንብ አድርገው ይችን ሴትዮ ቢያስለፈልፏት እርግጠኛ ነኝ የልጇን እንትን በደንብ ታውቃለች። እነሱ እስካሁን ድረስ ልጇ ሞታባታለች፣ ተጎድታለች አለች እያሉ አሽሩሩ ሲሏት በስከ መጨረሻ ጭንቅላታቸው ላይ ወጥታ ቁጭ አለች። ይኸው በደንብ አድርገው። አሁን እኔ እውነት እኔ ምን አይነት ቃል እንዳለኝ አላውቅም። ደስ ነው ያለኝ ሴትየዋ እንደዚህ ከልኡል ጋር እንደዚህ ስለተገናኘች። ለዛውም ድርጅቱ፣ ሌላ ቦታ ቢሆን ኦኬ ችግር የለውም ግን ድርጅቱ ውስጥ ለዛውም ሁለት ሰው ይዛ መታ። እንግዲህ ምን ምን እቅድ ሊያቅዱ እንደሆነ ካጎትየው ጋር ከልጆቹ ጋር ፈጣሪ ነው የሚያውቀው? ማን ያውቃል? ምን አስባ እንደሆነ መቼም ለፈረደባቸው ለነ ልኡል ነው። በዛም ሲሄዱ የነሱ ሰዎች ናቸው። በዛም ሲሄዱ የላቤል ነው። መቼም ከሁለቱ ውጭ ሌላ እቅድ የምታቅድ አይመስለኝም። እስካሁን ድረስ እየተያዙ በእሷ በኩል የመጡ ሰዎች እየታሰሩ ሲያልቁባት፣ ዛሬም እንግዲህ በነዛ ቦታ ስት ልትተካ እንግዲህ እጅ ከፍንጅ ተይዛለች። ብቻ እኔ በጣም ደስ ብሎኛል፣ የእውነት እምላችሁ ጥፊት ብሎብኛል። እነ ልኡልም እኔ በስመ አብ በአሁኑ ከለቀቃት ልኡል እኔ ምንም ምንም አይነት ቃል የለኝም እመቤቴን ነው እምላችሁ። ልኡልን ምን እንደምለው አላውቅም። ይችን ሴትዮ ካልታሰረች አስለፍልፎ የልጇን ትክክለኛ ገዳይ ወይ ልጅቷ በህይወት አለች ወይም ልጅቷ ሞታለች። ሴትዮዋ በደንብ የምታውቅ ነው የምትመስለኝ። አሁን ላይ አነጋገሯ፣ ምናምን አክቷ ስታያት የምታደርጋቸው ነገሮች እንደ እናት እኮ ምንም አይነት እንትን አይሰማትም። ምን አይነት ድንዝዝ ብትሆን ነው እንዲህ? ምን ቢያስነኳት ነው እነዚህ እነ ልያ የተባሉት ሰዎች፣ ይቺ ሴት እንደዚህ የሆነችው? እኔ ግራ ገባኝ። የእውነት በደንብ እኔ አላቅም? በመጀመሪያም ገና ስትመጣ ጀምሮ እኔ እንትን ያልወደዳትም ሴትየዋ አነጋገሯ፣ ስታለቅስ ካያችሁ፣ የውሸት እንባ የዘንዶ ምንድን ነው የሚባለው፣ የውሸት እንባ አይደለም እናትየዋ። ልጅቷ ራሷ አላምናትም። ሁለቱም አብረው አንድ ላይ ነው የሚሰሩት። ሲጀመር ትናንት እለት ዱካሾ ላይ የተያዘው ሰውዬ ጌታቸው የተባለው ሰውዬ ስለነሱ ትንሽ ትንሽ እየተናገረ ነበር እየለፈለፈ ነበር። በደንብ ደብድበውታል። እንግዲህ መናገር አቅቶት በጣም ትንሽ ትንሽ ነው እንትን የሚለው የሚናገረው። ግን ያው ያገግምና በደንብ ይናገራል ተብሎ እንግዲህ ሕክምና እየተደረገለት ነው ያለው ራሱ ባመጣው ችግር ማለት ነው። ስለዚህ ሴትዮን በደንብ የሚያውቅ ይመስለኛል ጌታቸው የተባለው ሰውዬ ራሱ በደንብ ቢያጣሩት ሁላቸውም ተደራጅተው ስለሚሰሩ በደንብ ይተዋወቃሉ እርስ በእርሳቸው። ጌታ ሆይ ስንት ጉድ አለ! ስንት ጉድ፣ ስንት ጉድ! አበደች የአቤል እናት በቃ በእንሷን ስታይ ስለ እሷ ሲያወሩ ስለምትሰማ በቃ ደነገጠች። ምን አይነት እንዴ እንደ ህልምም ሆነባት። በቃ ሴትየዋ፣ በዛ ላይ አስቡት ሰው ይዛ መታ ድርጅቱ ልክ የምታውቀው ይመስል በገዛ በራሳቸው ንብረት አዛዥ ልትሆንባቸው ጭራሽ። ይህ ሁሉም የሚያስደርገው ግን የገዛ አጎታቸው ስለሆነ የስራቸው ይስጣችው፣ የስራው ይስጣው። አጎት የተባለው ሰውዬ እና ልሞላችን በመጨረሻ ሰዓት አሳክቶታል። ይችን ሴት እየወጁ ማስገባት ችሏል ማለት ነው። እንግዲህ በትንሹም ቢሆን እንግዲህ ከዚህ በላይ ትልቅ ማስረጃ የለም። እውነት ለመናገር ሰሞኑን እየተሯሯጡ እነሱ እነሱ ውስጥ ለውስጥ የሚጨረቱትን ነገር ለማስጨረስ ሲሉ ሳይታሰብ ሲሳይ ማለት እንግዲህ ይሄ ነው። አንዳንዴ ሳታስቡት ሳታልሙት ራሳቸው መተው እጃቸውን ይሰጣሉ የሚባለው ልክ እንደ ራሔል እናት አይነቱ ነው። እና አሁን የራሔል እናት እነሱ በራሳቸው ስለ ድርጅቱ እያጣሩ ባሉበት አጎት የተባለውን ሰውዬ ካለበት እንትን ለማስወጣት እያሉ እናትየዋን አስጠርተው ከሩቅ ቦታ አስመጥተው የአቤልን እናት ማለት ነው ይህ ሁሉ ነገር እነሱ ሁለቱም ውስጥ በውስጥ እንትን ለማለት አቤልም ትንሽ ካጎቱ ጋር ቅሬታ እንዳለ ታውቃላችሁ። እነሱንም ለማስተካከል ነበረ። ግን ሴትዮ አንቅፋት ሆና በስከ መጨረሻ ድረስ የባሰ አታምጣ ሀገር ካትልቀቅ የሚባለው ነገር እራሷ መታ ነገሩን ሁሉ አበላሸችባቸው ማለት ነው። በጣም የምታዋር- ምን አይነት ወራዳ ሴት እንደሆነች በጣም የሚገርማችሁን ነገር ከልጆቹ ጋር እንግዲህ እነዚህ ልጆች ለምን እንደመጡ እንልውል እያናገሯቸው ነው። ኦልሬዲ ምንም አያውቁም። በጣም የሚያሳዝኗቸው በጣም ምስኪኖች። በድሃ ላይ እኮ ነው እየቀለዱ ያሉት። በምስኪን ድሃ ላይ እነሱ ገንዘብ ስላላቸው ብቻ እሳት እሳት ውስጥ የሚከቷቸው ከምስኪን ድሃ ጋር ከየት እንደሚያመጧቸው ፈጣሪ ነው የሚያውቀው። እስኪ እንደው እናንተ ተመልካቾች እራሱ በየጊዜው የሚነልውል እና በአቤል በኩል በዱካሾ ላይ ማነው ስሙ፣ በዚህ በየቀኑ የሚያዙት ሰዎች ከየት ነው የሚያመጧቸው? እስኪ እንደው እናንተ እንደው ስታዩ ማለት ነው የሰዎቹ ብዛት፣ እንደ ሰው የፈለገው ገንዘብ ቢሞላው የፈለገውን እንትን ቢለው በዚህ ልክ ጭካኔ፣ በዚህ ልክ የሰውን ህይወት ማበላሸት ነበረባቸው። ኦሬዲ የእነሱ ጭንቅላት በገንዘብ ተመርዟል። እያየን ነው፣ ግን ደግሞ ምንም የማያውቁትን ልጆች ደግሞ በዚህ ልክ ክፋት ማስተማር። ሰው እኮ ሰርቶ ማግኘት ይችላል እኮ። ገንዘብ እኮ በጣም ተራ ነገር ነው። የሰው ህይወት የሚያበላሸው ገንዘብ ነው አይደል? ሰርተው ማግኘት ይችላል። እኔ ገና ስትመጣ የራሄልን እናት እኔ ማርያም በተደጋጋሚ ስንት ቀን ስለዚች ሴትዮ አላማረችኝም። ልጇ የሞተችባት ራሱ አይመስለኝም ይቺ ሴትዮ ድራማ እየሰራችባቸው ነው በነ ልኡል እያልኩኝ ከአንዴም ሁለት ጊዜ ተናግሬ ነበር። አኋኋኗ ምን አይነት የገንዘብ ሰው እንደሆነች ከዚህ በፊት ልዑል አቅርቧት ስለ ስትናገር፣ አምስት ሚሊዮን ያለችው፣ አምስት ሚሊዮን በአካውንት ያስገባልኝ። ማን የልጄ ፍቅረኛ የነበረው የድሮ እኔ አራንድ ወረበ እናታችሁ። ልጅቷማ አልሞተችም። ለምን እኛ እንጨነቃለን? ለምን አቤልስ ይጨነቃል? እዛ ቤት ውስጥ የሌላ ሰው ሬሳ ነበር እንጂ ልጅ የሞተባት እናት እንደዚህ አትሆን። እንደው የፈለገው ልጇን ብትጠላት፣ የፈለገው ጥላቻ ቢኖርባት በዚህ ያክል ገንዘብን ከልጇ አስፈልጣ ገንዘብ አታስፈልጥም ማንኛውም እናት። የዚች ደግሞ ባሰ። ከሱ አልፎ ደግሞ ምስኪኖች መጉዳታቸው እኮ ነው እኔ በጣም እያናደደኝ ያለው። እነሱስ ኦሬዲ ተበክለዋል። አንዴ ግን ደግሞ እነዚህ ህፃናቶች እያመጡ የሚያሰሯቸው ኬትም እንደሚያመጧቸው ጊዜን ነው የሚያውቀው። በየጊዜው አዳዲስ የሆነ ልኡልም ለመያዝ እነሱ ደግሞ ለመተካት እነሱ ሲይዙ አዲስ ሲተኩ፣ በዚህ ያክል ጭካኔ ለምን አስፈለገ? ግን እንዴት ወዴት ይህን ነው ግን። ኢትዮጵያ ውስጥ የእውነት አቤቱ አምላኩ ልቦና ይስጥ? እግዚአብሔር ልቦና ይስጠለን ሁላችንም። እኔ ሌላ ምንም ዓለም ሰው ከፍቷል፣ ገንዘብ ገንዘብ ገንዘብ ነው የሚያሳድደው። ምን አይነት እንትን ላይ እንደሆነ አላውቅም። አንደኛ ነገር የአበበ አጎት አበበ አልኩኝ፣ ይቅርታ የአቤል አጎት በተደጋጋሚ እየተገኘበት ለምንድ ነው? እኔ ራሱ ይታሰራል ይላሉ፣ በቃ በዚህ እንትን በአሁኑ ግን ይታሰራል ይላሉ መልሰው ደግሞ እንትን ይሉታል እና ሰውየው እራሱ በጣም ግራ የሚያጋባ ነገር ነው ያለበት። ለምን ዶን አላውቅም። አንደኛው ሁለቱም እየተባበሩ እነሱን እስከሚያጠፏቸው ድረስ ራሳቸው እኮ ነው ፈቅደው የሰጧቸው ግን ሉል እና አቤል እያዩ ጥላቶቻቸውን ፊት ለፊት እንትን እያሉ እስከሚጎዷቸው ድረስ እየጠበቁ ያሉት ሁለታቸው ናቸው። ጥፋተኞቹ ሁለቱ ናቸው። እነዚያኞቹማ በነፃነት ሲለቀቁ ታዲያ ምን ያደርጉ? የራሄል እናትም እያዩዋት ዝም ይሏታል። ዝም ይሏታል ስላችሁ የሆነ በቃ እንትን የሚያሳማኝ ነገር ማስረጃ ካልተገኘ ወሽታችሁ ትታሰር ቢባል ግዴታ እንትን ያስፈልጋላ። ይቺ ሴትዮ ደግሞ በእጇ በራሷ አታረግም። ሰው ነው እንትን የምትለው በሰው እየቀጠረች የምታሰረው። ስለዚህ የዛሬው ግን አሳማኝ ነው ብዬ አስባለሁ። እኔ እንግዲህ አላቅም። በቀጣይ ደግሞ ምን አይነት እንትን እንደሚሉ አላቅላቸውም። ብቻ በየጊዜው የነሱ ነገር አያልቅም፣ ጣጣቸው ብዙ ነው። ሰዎች ሲጀመር አይለቃቸውም። ሴትዮዋ የሆነ እንትን አለባት። አጎትም የተባለው ይቺ ሴትም የተባለችው ሁለቱም አንድ ናቸው። ምንም ከካልሸሹ ዝወድ ምንም እንትን የሚለያቸው ነገር የለም። ይሄ ጌታቸው የተባለው ሰውዬ በቃ ሙሉ በሙሉ እሱን በደንብ እንትን ቢሉት ስለ እነዚህ ሰዎች በደንብ የሚያውቅ ይመስለኛል። ትናንት እለት የተያዘው ጌታቸው በደንብ ያውቃል። ብዙ ማስረጃዎች እሱ ጋር አሉ። ስለ ብሩክ ወንድም የገደለው ከጀርባ ማን እንዳለ ሳይወድ በግዱ ማስለፍለፍ ነው የታባቱ ኧረ የስራችሁ ይስጣችሁ! ወይ የሰው ልጅ እረፍት ረፍት እረፍት ይነሳሉ። እግዚአብሔር የስራችሁ ይስጣችሁ። ሌላ ምንም አይደለም፣ የሆነ ድክም ምን ያደርጉኝ። እኔ እነ ልዑል ሳንዴ መቼም ፈርዶባቸዋል። እንደምንም እንትን እያሉ ነው። ብቻ አላውቅም ጎበዝ ችግር ነው ችግር ነው ችግር ነው በዛ ስትሄዱ ችግር ነው የምትሰሙት ሰላሙ ነገር ያሰማን ፈጣሪ ሀገራችን ሰላም ያድርገው እንደዚህ አይነት የቀንጅቦች ገንዘብ የሚያሳድዱ ሰዎችን እግዚአብሔር ያጥፋለን ከሀገራችን እና ሰላማችሁ ይብዛ የምወዳችሁ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩ እንግዲህ ሰላማችሁ ይብዛልኝ። ስለ ራሄል እናት እንግዲህ ይህን ይመስላል። የዛሬው የደረሰኝ ማስረጃ ይሄ ነው። በሌላ ደግሞ እስከምንገናኝ ድረስ ደህና ሰንብቱ ባይ